ሲሊንደር ሄድ ማለት ከላይ የሚገኝ ነው። ከላይ መሰረታዊ አራት ምቶች ወይም ደግሞ ስትሮኮች አሉ ማወቅና መሆን ሰላም ለእናንተ ይሁን። እንኳን ወደዚህ ቻለን በሰላም መጣችሁ። ይሄ ቻናል ኢቲኤስ ክላ አካዳሚ ይባላል። ኢቲኤስ ክላ አካዳሚ በሙያ ዙሪያ ትምህርት እና ስልጠና ይስተማር ነው። ወደ ዛሬ ትምህርታችን መጣችሁ። ከመግባታችን በፊት ትናንት እንዳልኳችሁ መግቢያ ትናንት ብለናል ነበረ። አዲስ ምዕራፍ ነው የገባን የተሽከርካሪ መሰረታዊ ቴክኒክ ግንዛቤ ብለናል። መሰረታዊ ቴክኒክ ግንዛቤ ያስፈልገው ለምንድነው? መሰረታዊ ቴክኒክ ግንዛቤ ማለት ምን ማለት ነው የሚለው ትናንት አይተናል። እዛ ሄዳችሁ ማየት ላችሁ ግን ትንሽ ከትናንት እንትና ላደርግላችሁ። ሁል ጊዜ እንደዛም ብለው ያው የባለፈው ይዘን ከመጣን ነው ወደኋላ ኋላ የምንቀጥለው እንጂ ከዛሬ ጀምረን ወደኋላ መቀጠል አንችልም ማለት ነው። አንድ ተሽከርካሪ ተሽከርካሪ የሚያስብለው ወይም ደግሞ ከትላልቅ አምስት ነገሮች ነው የሚዋቀር ተሽከርካሪ ዋቀቀር በአምስት ብለናል። አንደኛው እንጅን ነው። ሁለተኛ የኤሌክትሪክ አሰራላት ነው ወይም ኤሌክትሪክ ገመድ ነው። ሶስተኛ ትራንስሚሽን ኃይል አስተላላፊ የሚጨምርልን ኃይል የሚጨምርልን ኃይል የሚቀንስልን ማለት ነው ወይም ደግሞ ሪቨር ምንድነው ይሄ ወደኋላ እንቅስቃሴ እንዲኖር ያደርጋል አራተኛው ደግሞ ያ ምንድነው ፍሬም ነው ፍሬም ፍሬም ኦር ቻሲስ እነዚህ ወይም ነው አያ። አምስተኛው ደግሞ አካል ወይም ደግሞ ቦዲ የምንለው ማለት ነው። ዛሬ ትምህርታችን ስንገባ ግን ምንድን ነው የምናየው? ሞተር ነው የምናየው ማለት ነው። ከአምስቱ አንዱ ማለት ነው። ለብቻው በዛሬ ትምህርቱ ራሱ አያልቅም። በጣም ሰፊ ነው እንጂ ማለት በጣም ሰፊ ነው። ስለዚህ እንጂ ማለት ነው ማለት ነው ምን ማለት ነው። እሺ አንተማ ብላል ሳይክል ማለት ነው። ቆይ አስረዳቸዋለሁ እሱ ችግር የለም። ሞተር ማለት እንደ ተሽከርካሪው አይነት እንዳጠቃቀሙ ነዳጅ በተለያየ ዘዴ በሞተር ውስጥ እሳት ይቀጥራል። ያ እሳት ወዴት ይቀየራል? ወደ መካኒካል ኃይል ይቀይረዋል። ወይም ደግሞ ያ እሳት ያ ሞቆት ያ ሞቆት ምን ያደርጋል ማለት ነው? ወደ መካኒካል ኃይል ወደ እንቅስቃሴ ይቀየራል ማለት ነው። ሌላ ምንም የለም። በተለያየ ዘዴ እዛ ኢንጂን ውስጥ ምን ይፈጠራል? እሳት ይፈጠራል። ያ እሳት ያ ሞቆት ምን ያደርጋል? ወደ መካኒካል ኃይል ይቀይረዋል። ኃይልን እንዲፈጥር ወይም ደግሞ በሞተር ውስጥ ኃይልን እንዲፈጠር መሰረታዊ አራት ምቶች ወይም ደግሞ ስትሮኮች አሉ። አሁን በእንጂን ውስጥ እሳት ይፈጠራል ወይም ደግሞ ኃይል ይፈጠራል። ያ ኃይል ወደ መከኒካል ኃይል ይቀየራል ብሎ እንዴት አድርጎ ነው ኃይል የሚፈጥር፣ እንዴት አድርጎ ነው እሳት የሚፈጥረው፣ እንዴት አድርጎ ነው መቆት የሚፈጥረው የሚል አራት ስትሮክ የሚላል አንደኛው ኢንቴክ ኢንቴክ የማስገባት ምት ማለት ነው። ኢንቴክ ማለት ያው ያስገባል። ምንድን ነው የሚያስገባው? ያስገባው በናፍጣ ከሆነ አየር ብቻ ሱቦ ያስገባል። በቤንዚን ከሆነ ግን ቤንዚንና አየር ሁለቱ ያስገባል ማለት ሱቦ ያስገባል ማለት ኢንቴክ ይባላል። አሁን እንለየዋለን። አሁን ወደ ቀጠማ፣ አንደኛው ኢንቴክ ነው። ሁለተኛው ነው ኮምፕረስ ነው ወይም ደግሞ የማመቅ ምት ማለት ነው። ይሄ ማመቅ የሆነ ግፊት መፍጠር ማለት ማመቅ ማለት ኮምፕረስ ማድረግ ማለት ነው። ሶስተኛው ደግሞ ፓወር ወይም ደግሞ የምት ኃይል ፓወር፣ ፓወር ማለት ኃይል ነው፣ የምት ኃይል ማለት። አራተኛው ደግሞ ኤግዚስት የተቃጠለ ያው መውጣት ነው፣ ወደ ውጭ የተቃጠለ በሲሊንደር ውስጥ የተቃጠለ ማውጣት ግዙ የተቃጠለ ጭስ ነው ማውጣት ማለት ነው። እነዚህ አራት የግድ ያስፈልገዋል። አንድ ሞተር ኃይል እንዲኖረው ወይም ደግሞ አንድ ሞተር ለመስራት ይሄ የግድ ያስፈልገዋል ማለት ነው። እሺ ሞተር በተለያየ ሁኔታዎች ይከፈላል። ወይም ደግሞ በተለያዩ ሁኔታዎች ልንለያቸው ወይም ደግሞ እንችላለን። ሊከፋፈል ይችላል ማለት ነው። አንደኛው በነዚ አይነት አጠቃቀም በነዚ አይነት አጠቃቀማት የቤንዚን አለ የናፍጣ አለ ማለት ነው የቤንዚን እንዴት አድርገው ነው እንትና የማያደርገው የናፍታ እንዴት አድርገው ነው ይሄ የሚጠቀሙ ወይም ደግሞ እንዴት አድርገው ነው የሚሰራ የሚል አሁን እናየዋለን አሁን በስፋት እናየዋለን ሁለተኛው ደግሞ በፒስትን ምት ባለ ባለ ሁለት ምስና ባለ ሁለት ምንድን ነው በፒስቲን ምት ማለት ባለ ሁለት ምት አለ ባለ አራት ምት አለ ማለት ስክሪን ላይ እንደምታዩት ማለት ነው ሶስተኛው ደግሞ በመቀዝቀዣ ዘዴ በመቀዝቀዣ ዘዴ፣ ያው አንድ ሞተር መኪናው እንዲፈልገው ወይም እኛም የምንፈልገው ኃይል እንዲያወጣ የግድ መቀዝቀዣ ኃይል ወይም ደግሞ የመቀዝቀዣ ዘዴ ሊኖር ይችላል። ስለዚህ ይህ መቀዝቀዣ ዘዴ ግን በተለያየ መልኩ ሊኖር ይችላል። አንደኛው በአየር የሚቀዘቅዝ አለ፣ ሁለተኛው ደግሞ በውሃ የሚቀዘቅዝ አለ። ይሄ በስፋት እናየዋለን። ግን በምን በምን ላይ ይሆን ይችላል ወይ ደግሞ እንዴት አድርገን መለየት እንችላለን፣ ብለን እንትና ማድረግ እንችላለን ማለት ነው። ወይም ደግሞ ለመለያ ያክል በዚህ በዚህ ምክንያት መለየት እንችላለን። አንደኛው በነዳጅ ነው። ሁለተኛው ደግሞ በፒስተን ምት ነው። ሶስተኛው ደግሞ በሞተር መቀጨቀጫ ዘዴ ዘዴ፣ በእነዚህ እንትና ማድረግ መለየት እንችላለን ማለት ነው። ጥሩ አራቱ ሙቶች ምን ምን ኢንቴክ፣ እና ኮምፕሮስ፣ ፓወር፣ ኤግዞስት ብለናላ። አራት ሙቶች ወይም አራት ስትሮኮች ብለናላ። ማሽ አራት ስትሮኮች በ በ የናፍጣ ሞተርና በቤንዚን ሞተር እንዴት አድርጎ እንዴት እንዴት ነው የሚሰሩት የምን አሁን ነው ያለው ማለት እንቀጥል። ይህ ነው እዚህ ስናየው አራት ሙቶች በናፍጣ በናፍጣ ሞተር ውስጥ አየር ብቻ እ እንቶ ኢንቴክ ኢንቴክ በናፍጣ ምን ያደርጋል? አየር ብቻ ያምቃል ወይስ አየር ብቻ ያስገባል? አየር ብቻ ያስገባል። አም ሶሪ አየር ብቻ ያስገባል። በቤንዚን ስንሄድ ግን አየርና ነዳጅ ወይም ደግሞ አየርና ቤንዚን አውሮ ያስገባል። ወደ ሲንደር ሲሊንደር ማለት ነው። ለማስገባት ማለት ይሄ ብለናል ነው ኢንቴክ ኢንቴክ ኢንቴክ ስትሮክ ኢንቴክ ስትሮክ በናፍጣ ከሆነ አየር ብቻ ይታመቃል አም ሶሪ በናፍጣ ከሆነ አየር ብቻ ያስገባል በቤንዚን ከሆነ ደግሞ አየርና ቤንዚን ያስገባል እንቀጥል በኮምፕሬስ ደሞ ደሞ ለእመቃ ደሞ ኢንጂን ሲሆን ምንምሞ በናፍጣ የሚጠቀም ኢንጂን ሲሆን ምን ያደርጋል መጀመሪያ የገባ ወይም ደሞ አየር ብቻ የገባ ያምቃል በቤንዚን ሲሆን ደግሞ መጀመሪያ ምን አስገብቶ ነበር? አየርና ቤንዚን አስገብቶ ነው ሁለቱ ያምቃል ማለት ነው። ሊነቱ ነው፣ በናፍጣ አየር ብቻ ነው። ያኛው ደግሞ በቤንዚን ደግሞ አየርና ቤንዚን ሁለቱ ያምቃል ማለት ነው። ኒድ ፓወር ምት፣ ፓወር ምት ወይም ደግሞ ሀይል ምት ወይም ደግሞ ፓወር ስትሮክ ማለት ነው። ኃይል ምት ደግሞ ምን ያደርጋል ማለት ነው? አሁን አየር ብቻ ታምቋል በናፍጣ አይደል። ይህ በጉም መልኩ ወይም ደግሞ በትን መልኩ ፓወር ያለው ምን ያደርጋል? ናፍጣ በታመቀ አየር ላይ ይለቀቃል ወይም ደግሞ በትን መልክ እንትና ይደረጋል፣ ይረጫል። በደም ፓወር ባለው ነው በፈሳሽ አይደለም የሚገባ በጉሙ መልክ የሚተነጠው ወይም ደግሞ የሚረጨው ማለት ነው፣ በናፍጣ ይሄ ብለናልና፣ በእንትና ስንሄድ ደግሞ በቤንዚን ስንሄድ ደግሞ በቤንዚን ስንሄድ ደግሞ ቤንዚን እና አየር አብሮ ተሙቃል፣ አይደል በታመቀ በስፓርክ ብለክ ነው። በካንዲሊቲ አው ስፓርክ ብለክ ይታለች። ስፓርክ ብለክ ነው ደግሞ ካንዲሊቲ በአቻ አጠራር ትማለህ አይተናል። ስለ አቻ አጠራር እንዴት አድርገን ከየት ነው ይመጠቃል? ምን ስለዚህ በቤንዚን በቤንዚን በታመቀ አየርና ቤንዚን ምን ያደርጋል? ሁለቱም ምን ያደርጋል ማለት ነው በዚህ በካንዲሊቲ ወይም ደግሞ በስፓርክ መልክ በስፓርክ ብለክ እሳት ይረጫል። እሳት ሲረጭ ወይም ደግሞ ፑንታ ሲደረግ ያ እሳት ያ ያ የታመቀ ቤንዚንና አየር እሳት ይፈጠራል ነው ፓወር ይፈጠራል ነው። ኤግዚስት ደግሞ ያው ኤግዚስት በናፍጣ ሲሆን ያው የተቃጠለ ማውጣት ነው፣ በፒስተን መልክ ገይሮ ወደ ውጭ ማውጣት ነው። በቤንዚን ሲሆን ደግሞ እንደዛ የተቃጠለ ሀይል ማውጣት ነው። እሺ ይሄ ሊነቱ ይሄ ያይተናል። ልዩነት ይሄ ከያዝነን። አዎ ልዩነት ይሄ ከያዝነን። የሞተር አወቃቀር የሞተር አወቃቀር ሲባል ምን ማለት ነው? የሞተር አወቃቀር ሶስት መሰረታዊ ክፍሎች አሉት። የማይንቀሳቀሱ ደግሞ ይሄ ሌሎች በዚህ ላይ ነው እንትና የሚደረጉት ወይም ደግሞ የሚገጠሙ እነዚህ ሶስት ፓርት ነው። ወይም ደሞ ኮመን ከሶስት ይሰራል ወይም ደግሞ ሶስት አወቃቀር አለው። ወይም ደግሞ ሶስት ክፍል አለው። ሶስት ክፍል አለው ያዙ ክፍል አለው። አንደኛው ሲሊንደር ሄድ ነው። ሲሊንደር ሄድ ማለት ቴስተታ ተብለናል ትናንትና። አዎ ሲሊንደር ሄድ ማለት ከላይ የሚገኝ ነው። ከላይ የሚገኝው ነው ማለት እነ ካምሻ ክራንክሻፍት፣ ካምሻፍት ካምሻፍትና አስወጪ አስገቢ ቫልፎች፣ በቃ እነ ካንድሊቲ እነዚህ ይገጠማል በላይ ማለት ነው በሲሊንደር ሄድ ማለት በሲሊንደር ሄድ ከላይ የሚገኝ ሲሆን በአብዛኛው ጊዜ ከላይ ነው የሚገኘው። ከዛ በመቀጠል ደግሞ አስገቢና አስወጭ ቫልቮች፣ እነዚህ አስገቢ ማለት ያው አየርና ነዳጅ የሚያስገብልን ወይም ደግሞ አየር ብቻ የሚያስገባልን። ያው ከዛ ደግሞ የተቃጠልን የሚያስወጠልን እንታ የሚያርግልን ማለት ነው። ከላይ ግን ምንድን ካምሻፍት ግን ይገጠማል ካምሻፍት ያ ስፕሪንጎች ወይም ደግሞ ታራቸው ጠብቆ እንዲ እንዲከፈትና እንዲዘጉ በሚከፈት ሰዓት ይከፈታል ወይም ደግሞ በማስገባት ሰዓት ይከፈታል። በማስወጣት ሰዓት ደግሞ የማስወጣት የማስወጣ ቫልቭ ወይም ደግሞ የማስወጫ ወይም አስወጭ ቫልቭ ምን ያረጋ ይከፍተዋል ማለት ነው። ስለዚህ በዛ በላይ ይገጠማል ወይም ደግሞ በሲሊንደር ሄድ ይገጠማል ማለት ነው። እንደሚታወቀው ያ የተቃጠለ ማውጣት በዛ ውስጥ አለ ማለት ነው። ለዚህ ለዚህ አሉ በዲቴል ነው ያለው። እሱ ችግር የለም ሁለተኛው ማነው ብሎክ ወይም ሲሊንደር ብሎክ ይሄ ይሄ ይሄ በጣም እንትና ነው ወይንም መሀለኛው አንድ ወይም ደግሞ ይሄ ትልቁ ሰፊው ፓርት ማለት ነው። ትልቁ ሰፊ ፓርት ወይንም ደግሞ ዋናው እሳት የሚፈጠርበት ቦታ ማለት ነው። ስለዚህ በመካከለኛው ነው የሚገኘው፣ በመካከለኛው ላይ ይገኛል። ሁሉም ፓርት ደግሞ በዚህ ላይ ይታሰራሉ ወይም ደግሞ ይገጠማሉ ማለት ነው። በሲሊንደር ብሎክ ወይንም ደግሞ ማኖ ብሎክ እነዚህ ደግሞ በውስጡ አንደኛው ሲሊንደር ሲሊንደር ማለት ያው ክፍተት ያለው ሆኖ ክፍተት ያለው ሆኖ ያው ጣሳ ጣሳ የሚመስል የማስገቢያው ጣሳ ጣሳ የሚመስል እራሱ ሳይሆን ይሄ ክፍተት ያለው አለው በውስጥ ማለት ነው። በሲሊንደር ብሎክ ነው ደሞ ማነው ብሎክ ማለት ነው። ሌላኛው ክራንክሻፍት ክራንክሻፍት ማለት ክራንክሻፍት ማለት በጣም አስፈላጊ ክፍል ነው። ክራንክሻፍት ማለት ይሄ የተ ወይም ደግሞ ታችና ላይ የነበረ እንቅስቃሴ ወደ ቀጥታ ዙር የሚቀየርልን ማለት ነው። ይሄ ይይዛል በውስጡ። ሌላኛው ፒስተን ፒን፣ ፒስተን ፒን ማለት ፒስተን ፒን ማለት መገናኘት ማለት መስለኛል። አዎ መገናኘት፣ ፒስተን ፒን ማለት መገናኘት፣ ሁለት ነገር ፒን አድርገ መያዝ ማለት ስለዚህ ፒስተን ፒን ማለት ኮኔክቲንግ ሮድ እና ኮኔክቲንግ ሮድ እና ፒስተን ምን ያደርጋል? በፒስተን ፒን ይያዛሉ ማለት ነው። ፒስተን ማለት ለብቻው አያዋል? ሌላኛው ፒስተን ሪንጎችና ፋሻዎች። ፒስተን ሪንጎች ማለት ያ ፋሻዎች፣ እመቃ ሲፈጠር፣ በእመቃ ላይ እነዚህ ፋሻዎች ወይም ደግሞ ሪንጎች የሚባሉ በእመቃ ላይ ይሄ ፒስተን ወደ ላይ ሲወጣ ምን ያደርጋል? ዘይት ከሱ ጋር ይወጣል ወይም ደግሞ መለስለሻ መቀጥቀጫ ዘዴዎች የሚባሉ በሰቶ ኮፖ ወይም በታች ያሉ እንትናዎች ወይም ደግሞ ዘይት ዘይት ወደ መቀጣጣይ እሳት ወይም ደግሞ እሳት የሚንፈጠርበት ቦታ እንዳይወጣና ነዳጅ ደግሞ ወደ ዘይት እንዳይጨመር፣ ይሄ ወደ ላይ ሲወጣ ዘይት ይዞ ይወጣል፣ ወደታች ሲወርድ ደግሞ ዘይቱ ወቶት ይዞ ይወርዳል ወደታች ማለት ነው። ፓሻዎች እነዚህ አስፈላጊ፣ እነዚህ ሲባላሽ ወይም ደግሞ ሲያለቁ መዳበላልቅ ይፈጠራል። አንደኛው ተገቢ የሆነ እንትን አያደርግም፣ ወይም ደግሞ እኛም የምንፈልጉ ግልበት አይሰጥንም፣ አይሰጠንም፣ አያወጣም፣ ዝም ብሎ ጭስ ብቻ ያወጣል ማለት ነው። ስለዚህ እነዚህ ሪንጎች በጣም አስፈላጊ ናቸው ወይም ደግሞ ከፓርቱ በሲሊንደር በማኖ ብሎክ ወይም ደግሞ ሲሊንደር ብሎክ የሚገኙ ናቸው ማለት እነዚህ ፓሻዎች የሚባል ማለት ነው። ከዛ ኮኔክቲንግ ሮድ፣ ኮኔክቲንግ ሮድ ማለት ፒስተን እና ኮኔክቲንግ ኮኔክት ሮድ እንደዛ ኮኔክት ሁለት ነገር ኮኔክት ማረግ ነው የመስለኛል። ክራንክ ሻፍት ማለት ነው ክራንክ ሻፍት፣ ይሄ የተዛባ ዙር የተዛባ ዙር ወደ ቀጥታ ዙር ይቀየርልናል። ይሄ ደግሞ ኮኔክቲንግ ሮድ ግን ፒስተን ከላይ ያለ እንደዛ የሚወጣና የሚወርድ እየሱ ዙር ወደ ክብ ዙር ወይም ደግሞ ክብ ዙር እንዲኖረው ምን ያደርጋል ለ ለ ክራንክሻፍ ይሰጣል ወይም ደግሞ ክራንክሻፍና ፒስተን የሚያያዝልን ወይም ደግሞ በአማርኛ አጋናኝ ዘንድ አጋናኝ ዘንግ ዘንግ ይባላል ማለት አጋናኝ ዘንግ ይባላል ማለት ሶስተኛው ኦይል ፓን ኦይልፓን ወይ ሰቶኮፖ ብለናል። ኦይልፓን ከታች የሚገኝ ለሞተር ማለስለስ የሚያገለግል ዘይት የሚይዝልን ማለት ነው። ሌላ ምንም እንትን ሰቶኮፖ ማለት በታች ያለ አዎ፣ እንደሱ የሚታዩት ማለት ነው። የሞተር ዋና ዋና ክፍለች ዋና ዋና ክፍለች ሲባል ብዙ ናቸው፣ በጣም ብዙ ናቸው። እኔ ግን አጥራጥራ አረጋጊ ነው ያመጣሁት ማለት ነው። አጥራጥራ ሲባል ስላቸው፣ ያው እናንተ በስፋት በሌላ ቪዲዮ ማየት ትችላላችሁ፣ ሌላ ሰርች ማድረግ ትችላላችሁ ማለት ነው። እኔ ግን ያው ቆረጥ ቆረጥ አድርገን ያቀረብኩት እንጂ በጣም ብዙ ነው ፓርታቸው፣ ወይም ደግሞ እንደ አሽከርካሪ ማወቅ ያለብን ነው የምናውቀ እንጂ ዲቴል ማወቅ አይጠበቅብንም። አንደኛው ሲሊንደር ነው። ሲሊንደር ምን ማለት ነው? ክብ ሲሊንደር የካል ቅርጽ ያለው ሲሆን፣ እሺ፣ ስለዚህ ይሄ የሞተር ዋና ክፍሎች ይህ ይሄ ማለት የሞተር የሞተር አወቃቀር መጀመሪያ የሞተር አወቃቀር የሞተር አወቃቀር ከሶስት ይዋቀራል። አንደኛው ሲሊንደር ሄድ፣ ቴሮም ማና ብሎክ ወይም ሲሊንደር ብሎክ፣ ሲንሰቶ ከፖ ወይም ደግሞ ኦይል ፓን ብለናል። ከሶስቱ ፓርታት ይዋቀራል ማለት ነው። መን ሞተር ይሄ ግን ክፍል ነው፣ ወይም ደግሞ ዋና ዋና ክፍሎች፣ የሞተር ክፍሎች የሚባሉ ማለት ነው። ሲሊንደር አንደኛው ሲሊንደር ነው። ሲሊንደር ማለት ነው። ሲሊንደር ማለት ክብ ሲሊንደሪካል ቅርጽ ያለው ሲሆን በውስጡም ፒስተን የሚንቀሳቀስበት ኃይል የሚፈጠርበት ክፍል ነው። ለምሳሌ ለነሱ ይሄ ሲሊንደር ማለት ይሄ ማለት ነው። እቺ ያለች ቀዳዳዋ ወይም ደግሞ ይሄ ክፍተት ያለው መሀሉ ይሄ ሲሊንደር ይባላል ማለት። በዚህ ውስጥ ምን አለ? ፒስተን አለ። ፒስተን ፒስተን ፒስተን ይሄ ባላራት ብላችሁ ያዙት። ባላራት ነው ፒስተን። ፒስተን በውስጡ ምን ያደርጋል? ወደ ታችና ወደ ላይ እንቅስቃሴ ይኖረዋል። ይሄ ቀዳዳው ወይም ደግሞ ጣሳ መሰል ቅርጽ ያለው ውስጡ ይሄ የጣሳ ቅርጽ መሰል በውስጡ እንትና ያለው ግን ወይም ክፍተት ያለው ግን ምን ይባላል? ሲሊንደር ይባላል። ፒስተን ደግሞ ወደ ላይና ወደ ወደ ታች ይንቀሳቀሳል። ይሄ ወደ ላይና ወደ ታች በመንቀሳቀስ የማስገባት በማስገባት ቀጥ ያስገባል። በሚያወጣበት ጊዜ ደግሞ ያወጣል። በሚያስገባበት አየርና ነዳጅ ይሆናል ወይም አየር ብቻ ያስገባል። በሚያወጣበት ደግሞ የተቃጠለ ትችስ ወይም ትክ ያወጣል ወደ ውጭ ማለት ነው። ማን ይሄ ፒስተን። ፒስተን ማለት ያ ይሄ ዶንጎላው ማለት ነው። እንደዛ አይነት ያለው እንትና ማለት ፒስተን ማለት እሱ ነው ማለት አዎ፣ ፒስተን ማለት ነው ፒስተን ፒን እንደባለ ፒስተን ፒን ማለት ያ ኮኔክቲንግ ሮድ እና ፒስተን የሚያያዝልን ማለት ነው። ደግሞ ፒስተን ኮኔክቲንግ ሮድ ለማገናኘት የሚያገለግል ነው። ኮኔክቲንግ ሮድ እና ፒስተን ኮኔክቲንግ ሮድ ደግሞ ከክራንክ ሻፍት ይያያዛል ማለት ነው። ክራንክ ሻፍት ደግሞ ወደ ቀጥታ ዙር ወይ ወደ ክብ ዙር እንቅስቃሴ ይፈጥራል ማለት ነው። ሌላኛው ኮኔክቲንግ ሮድ ሮድ ማለት ያ መጀመሪያ ፒስተን ፒን ከሲሊንደርና ከፒስተንና ኮኔክቲንግ ሮድ ያያዝልን ብለናል። ይሄ ማለት መጀመሪያ ፒስተን ማለት ቢስማት ይሄ ነው ብለናል፣ ወይ ደሞ ክፍቢ እንትና ያለው ሞዴሻ የሚመስል ነው ብለናል። ስለዚህ እዛ አካባቢ ፒስተን ፒን አለች፣ ወይ ደሞ ኮኔክቲንግ ሮድ ፒስተን ፒስተን የሚያያዝልን ኮኔክቲንግ ሮድ ደሞ ክራንክሻፍት ያያዝልን ወደ ማያያዣ ማለት ነው። እ ከዛ በመቀጠል ክራንክሻፍት ደግሞ ይሄ ላይታች የነበረ ወይም ደግሞ ያው ክራንክሻፍት የሚባል ይሄ ነው። ክራንክሻፍት የሚባል ይሄ ነው። ከ በጣም ከ ጠንካራ ወይም ደግሞ ስትሮንግ የሆነ የሚሰራው ማለት ነው። ይሄ ይሄ ወደ ታች ና ወደ ላይ እንቅስቃሴ ይኖረዋል። ና ይሄ ወደ ላይ ና ወደ ታች ያለ እንቅስቃሴ ወደ ቀጥታ ዙር ይቀይረዋል፣ ወይም ደግሞ ቀጥታ ዙር ይሰጠናል። ወደ ኢድፖት ያደርገናል፣ ወደዚህ ማለት ነው። ምነው ይሄ ክራንክ ሻፍት ይባላል ማለት ነው። ክራንክ ሻፍት እቺ እዛ አካባቢ ታዝልን ወይም ደግሞ እዛ ፓርቲ ያለች ግን ማናት እሷ? ኮኔክቲንግ ሮድ ማለት ኮኔክቲንግ ሮድ ከቤተሰን ጋር ከፒስተን ጋር የሚያያዝልን ማለት ነው። ከፒስተን ጋር የሚያያዝልን በፒስተን ፒናር ጋር የሚያያዝልን ማለት ነው። ስለዚህም ሌላኛው ፍላይዊል ባላ ነው። ፍላይዊል ደግሞ ነክላች የሚገጥምበትና ለስታርተር ሞተር ወይም ደግሞ ሞተር ስናነሳ የሚጠቅመን ወይም ደግሞ ፍላይዊል ማለት አንደኛ ሞተር ለመነሳት ይጠቅማል። ወይም ደግሞ ጠዋት ጠዋት በስታርተር ሞተር አድርጎ በጥርስ አማካኝነት ለፍላይውል ሲነካው ወይም ደግሞ ሲያሽከረክረው እንጂናችን ይነሳል ማለት ነው። ከዛ በመቀጠል የእንትና እንትና ምንድነው? ይሄ የሞተር ሚዛን ይጠብቃል ማለት ነው። ከዛ በመቀጠል ኃይል ወደ ወደ ኃይል ወደ ትራንስሚሽን ወይም ደግሞ ምን ያርጋል? በዚህ ተገጥሞ እዛ አካባቢ ትራንስሚሽን አለ ማለት። እዛ አካባቢ ትራንስሚሽን አለ። እዛ አካባቢ ትራንስሚሽን ሲኖር ይሄ ጥርሶች ናቸው። ትላልቅ ባለ አንድ ባለ አብት እያለ ይቀጥላል። እነዚህ ከሞተር ኃይል ወደ ትራንስሚሽን እንዳይሄድ ኃይል ምን ያርጋል? ብሬክ ያደርግልናል። እኛ በፈለግን ሰዓት ብሬክ ያደርግልናል፣ ወይም ደግሞ እንዳይሄድ ይቆርጠዋል፣ ወይም ፍሰቱ እንዳይሄድ ይቆርጠዋል ማለት ነው። ከዛ በመቀጠል ያው ስታርተር ሞተር ይባላል። ስታርተር ሞተር ለዚህ ሲነካው፣ ለጥርሱ ሲነካው ይነሳልና፣ ከዛ በመቀጠል ደሞ ባላንሱ ይጠበቅልናል። ከዛ በመቀጠል ደሞ እነ እነ ምንድነው በ በ በ በዚህ በ በ በ በካምሻፍት በካምሻፍት ያሉት እና ቬንትሌተር እና ጄኔሬተር እና ወተር ፓምፕ እና የተለያዩ እንትኖች ይገጠመዋል ማለት ነው። እዛ አካባቢ ይገጠመዋል ምክንያቱም እዚህ የኢንጂን ወይም ደግሞ የሞተር የተደላለቀ ወይም ደግሞ ላይ ታች የነበረ እንቅስቃሴ ወደ ቀጥታ ዝር ስለቀየረልን ማለት ነው። ሌላኛው ቫልቭች፣ ቫልቭች ደግሞ ቫልቭች ማለት ሁለት ነው። ቫልቭ ያለው አስገቢ ቫልቭ፣ አስወጭ ቫልቭ። አስገቢ ቫልቭ ማለት በናፍጣ ሲሆን ናፍጣ ይሄ በናፍጣ ሲሆን አየር ብቻ የሚያስገባለን ማለት ነው። በቤንዚን ሲሆን ደግሞ ቤንዚን እና አየር የሚያስገባለን ማለት ነው። ስለዚህ መጨረሻ ላይ ደግሞ በሰዓቱ ወይም ደግሞ ከተቃጠለ በኋላ ኤግዚስት ወደ ውጭ የሚያስወጣለን ትኩ ወደ ውሽ የሚያስወጣልን ማለት ነው። በነገራችን ላይ አንድ እንትና አንድ ቲቪ ስታች ቲቪ ላይ ስማር አንድ ፕሮጀክት መጥታ ነበረች። ያቺ ፕሮጀክት አሁን ክራንክ ሻፍት ክራንክ ሻፍት ላይና ታች የነበረ የነበር እንቅስቃሴ ወደ ክብ እንቅስቃሴ ነው የሚቀየርልን። ያ ፕሮጀክት እንዴት ነበረች? እዛ አካባቢ ዲናሞ አለ፣ እንዶሞ ሚሽከረከር ዲናሞ አለ ማለት ነው። እዛ አካባቢ ትሽከረከረለች። ጥሩ እቺ እዛ አካባቢ ትበሳለ፣ እዛ አካባቢ ትበስተ፣ እንደዛ መጋዝ ነው። በዚ ግን የሚይዘው አካል አለ የሆነ ቦዳ እና ይሄ ሲንቀሳቀስ ወደዛ እንደዛ አድርጎ ሲመጣ እንደ ነው የሚንቀሳቀሰው። እንደዛ ሲንቀሳቀስ ምን ያደርጋል? ይሄ መቁረጫ አለ፣ መጋዝ፣ መጋዝ ሰርተን ነበረ ማለት ነው በዛ አጋጣሚ ማለት ስለዚህ ምን ማለት ፈልጌ ነው? ክብ ዙር ወደ ክብ የነበረ ዙር ወደ ወደ ዳይሬክት ዙር ነው ነው፣ ቀጥታ ዙር ነው ደሞ ላይና ታች እንዲ እንቅስቃሴ እንዲኖረው እናደርጋለን። ላይና ታች የነበረ እንቅስቃሴ ደግሞ ወደ ክብ ዙር እንቀየረዋለን ማለት። ስለዚህ ክራንክ ሻፍት ምንድነው? ዋናው ትርጉሙ ላይና ታች የነበረ እንቅስቃሴ ምን ያደርጋል ማለት ነው፣ ወደ ክብ ዙር ይቀየርልናል ማለት ነው። እሺ ግን ስራት በጣም ጠቅማለች ለተለያየ ነገር ማለት ነው። ለተለያየ ነገር በጣም ነው የምትጠቅመው። በጣም አሪፍ እንትናናት ፕሮጀክት ናት ማለት ነው። ይሄ ሰርተን ያው አሪፍ ውጤት አምጥተ ነበረ ላቸዋለሁ። እሺ ስለዚህ የዛሬ ትምህርታችን ለመጥቀያ ለመጥቀያ ያክል ትንሽ እንትናናት። ስለዚህ ዛሬ የተማርነው ስለ ኢንጂን ማለት በተለያየ ዘዴ በኢንጂን ውስጥ ነው በሞተር ውስጥ እሳት ፈጥሮ ያ እሳት ደግሞ ወደ መካኒካል ኃይል የሚቀየርልን ባጭሩ መካኒካል ኃይል የሚፈጥርልን ማለት ነው። ስለዚህ አራት ስትሮኮች አሉ፦ ኢንቴክ፣ ኮምፕረስ፣ ፓወር እና ኤግዞስት። እነዚህ የግድ አስፈላጊ ናቸው፣ ወይም ደግሞ እነዚህ ካሉት ነው ኃይሊ ለኛ የሚሰጠን ማለት ነው። ሌላ በመቀጠል ስናየው የናፍጣ እና የቤንዚን ብለናል። የናፍጣ ማለት አየር ብቻ የሚታመቅ እና በጉም መልክ ወይም በትን መልክ በታመቀ አየር ታመቀ አየር ይሰጣል ወይም ደሞ በፕሬሽር ያለው በትን መልክ ይረጫል ማለት ነው። በቤንዚን ሲሆን ግን አየርና ቤንዚን አውሮ ስለታመቀ አየርና ቤንዚን አውሮ ስለታመቀ በስፓርክ ብለክ ነው ካንዲ ሊት መሰል ተደርጎ ስፓርክ ይደረጋል ወይም ደሞ ፑንታ ይደረጋል ማለት ነው። ስለዚህ ወደዚህ ስንመጣ ደግሞ ሞተር ሞተር ከሶስት ትላልቅ ይዋቀራል ሶስት የሞተር አወቃቀር ሶስት በሶስት መቀል አንደኛ ሲንደር ሄድ ነው ሲንደር ሄድ ማለት ቴስተታ ማለት ነው ካምሻፍት ናስ ወጭና አስገቢ ቫልቮች እነዚህ ይገጠማሉ በላይ ማለት ነው ሌላኛው ደግሞ ማነ ብሎክ ወይም ደግሞ ሲንደር ብሎክ ነው ሲንደር ብሎክ ደግሞ በጣም ይሄ ኃይለኛ ወይም ደግሞ ሁሉም እዛ እዛ ነው እንትና የሚደረቀው ነው የሚገጠም ማለት ነው። ስለዚህ በውስጡ ደግሞ እነ ክራንክ ሻፍት እነ ኮኔክቲንግ ሮድ እነ ፒስተን እነ ሲሊንደር የያዘ ነው በውስጡ ማን ማን ይሄ ማና ብሎክ የሚባል ነው። ከዛ በመቀጠል ኦይል ፓን ወይ ደግሞ ሰተኮፖ በታች ያለ ደግሞ ለመቀዝቀዣ ምንም ማለት ሲያ የሚያስፈልገን ዜት የሚይዝልን ማለት ነው። ስለዚህ አለፍ ስንል ደግሞ የሞተር ዋና ዋና ክፍለች አይተናል። የሞተር ዋና ዋና ክፍለች ማለት አንደኛው ሲሊንደር ነው። ሲሊንደር ማለት እቺ ቅርጽ ያለች እቺ ቀዳዳዋ እሷ ማለት ነው፣ ወይም ደግሞ እሱ ማለት ነው። ሌላኛው ደግሞ ፒስተን። ፒስተን ደግሞ ወደ ላይና ነው ወደታች እንቅስቃሴ ያለው በማስገባት ቅርጽ ያስገባል፣ በማስወጣው ዘዴ ደግሞ ያስወጣል ማለት ነው። ከዛ ፒስተን ፒን ነው ፒስተን ፒን ደግሞ ከኮኔክቲንግ በኮኔክቲንግ ሮድ በኮኔክቲንግ ሮድ እና ፒስተን ሚያይዝልን ማለት ነው ሚያይዝልን ማለት ነው። ሌላኛው ኮኔክቲንግ ሮድ። ኮኔክቲንግ ሮድ ደግሞ ከክራንክሻፍት የያያዝልን ከፒስተን እና ከክራንክሻፍት የያያዝልን፣ ወይ ደግሞ አገናኝ ዘንግ እንላለን። ከዛ ክራንክሻፍት፣ ክራንክሻፍት ደግሞ የላይና ታች የነበረ እንቅስቃሴ ወደ ቀጥታ ዙር ይቀየርልናል፣ ወይም ደግሞ ወደ ክብ ዙር እንዲኖረው ያደርጋል ማለት ነው። ሌላኛው ደግሞ ቫላኖ ወይም ደግሞ ፍላይዊል፣ ፍላይዊል ማለት ደግሞ አንደኛው የሞተር ሚዛን ይጠብቃል። ከዛ በመቀጠል ደግሞ ከዛ በመቀጠል ደግሞ ስታርተር ሞተር ወይም ደግሞ ሞተር ለመነሳት ይጠቅማል። ከዛ ደግሞ እነ ክላች ፍሪክሽን እዛ ይገጠማል ማለት ነው። ሌላኛው ቫልቮች ማለት አስወጭ፣ አስገባ ቫልቮች አሉ፣ ከላይ ያሉት ማለት ነው። እነዚህ ይመስላሉ። አንድ ቲፕ ልስጣችሁ ግን፣ ይሄ ሲሊንደር ባለ አንድ፣ ባለ ሁለት፣ ባለ አራት፣ ባለ ስድስት እያለ ይቀጥላል። ሲሊንደር በጨመረ ቁጥር ጉልበትና ነዳጅ ይጨምራል። ሲሊንደር በቀነሰ ቁጥር ወይም ደግሞ ሲሊንደሩ ባለ አንድ ወይ ባለ ሁለት ሲሆን ደግሞ በዛ መሰረት ነዳጅ ይቀንሳል፣ ግሎቱም ይቀንሳል ማለት ነው። ስለዚህ ነገ የምናየው ነው ስለ ለዚህ ማድረግ ያለበት ጥንቃቄ ነው። ምን ሌሎት ሌሎች ዲቻል ግን አስፈላጊ የሚሆነው እነዚህ ስለሆነ ነው ያመጣሁበት። በቀጣይ ግን ለነዚህ ማድረግ ያለበት ጥንቃቄና ምን ምን ማድረግ አለብን የሚል ነገር ሀሳብ እናየዋለን በስፋት በዲቻል ነገ ማለት ነው። ስለዚህ እነዚህ ይመስላሉ የዛሬ ትምህርታችን። እኔ የምላችሁ ግን ኮሜንት ኮሜንት ጻፍ። ኮሜንት ጻፍ። ምክንያቱም በደንብ መለስ አድርጌ በዲቴል ምታይ ከሆነ ያው መለስ አድርጌ አየዋለሁ። ወይም ደግሞ የሚስተካከል ነገር ካለ ይሄ አስተካከል፣ ይሄ ብትኑ ጥሩ ነው ማለት ነው አ እንደሚታወቀው ሁሉ ጊዜ መጨረሻ ላይ መጨረሻ ቢደል አንድ ቲፕ እሰጥሀለሁ ማለት ነው። ያ ቲፕ ለዛሬ ማወቅና መሆን ምንድን ነው ልዩነታቸው? ወይም ደግሞ በጣም ልዩነት አለና ይሄንነት እንዴት ትገልጠዋለህ ማወቅና መሆን ይህ በጣም እንትና ነገርና እ አሁን ምን እንላችሁ አስቤ ነው እኔ ይሄ ሳስተምር ሞተ ፐርሰን ደራሴ በጣም ገብቶኛል ለእናንተ ይገባችኋል አልገባችሁ እኔ አልገባኝም እስካሁን ማለት ኮሜንት ጻፉ ወይም ደሞ ያው ገና በቀጣይ ላይ እናስተካከላል ማለት ስለዚህ ማወቅና መሆን ይለያያል። ሌላች ፈልጌ ነው። የዛሬ ትምህርታችን ተመታችን ይህን ይመስላል። አብራችን አብራችሁ ስለቆያችሁ አመሰግናለሁ። በቀጣይ ደግሞ በሌላ ቪዲዮ እስከምንገናኝ ሰላም ለሀገራችን ሰላም ለሁላችን ይሁን። ግን ማወቅ የምትፈልጉ ነገር ግን በዚህ በዚህ ቻናል ላይ ስለ መንጃ ፈቃድ ትምህርትና ስለ ልብስ ዲዛይንና ሌላ በመቀጠል ደግሞ ስለ ገመድ ዝርጋታ ነው። አራተኛው ደግሞ ስለ ሜንተናንስ ወይም ደግሞ ጥገና አውቶሞቲቭ ነው የምናየው። አምስተኛው ደግሞ ስነ ልቦና ወይ ደግሞ ሳይኮሎጂ እናየዋለን ማለት ነው፣ በዚህ ቪዲዮ በዚህ ቻናል ማለት ነው። ስለዚህ እናንተ ሼርና ላይክ እያደረጋችሁ አብራችሁ ነው ማለት ነው። ከእኔ ጋር ስለቆያችሁ ከልብ አመሰግናለሁ። ባይ ባይ።